ጤና ይስጥልን። የተወደዳችሁ በእያላችሁበት እንደምንቆያችሁ። ስድስት ሰዓቱ ነው ዜና የኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮዎቻችን እነሆ ጀምረዋል። እስከ ስምንት ሰዓት ድረስ ከእናንተ ጋር ይቆያል። ዛሬ ሰኞ ነው። እሁድ ቅዳሜ እንዴት አለፈ? ስለሸጋ ነበር እንደምን አደራችሁ። መልካም ነበር የናንተ የተወደዳችሁ ተመልካቾቻችን፣ መልካም ቅዳሜና እሁድ እንዳሳለፋችሁ ተስፋ እናደርጋለን። ዛሬ ሳምንቱ መጀመሪያ ቀን ነው። የተለያዩ ጉዳዮችን ሰንቀን እስከ ስምንት ሰዓት ድረስ ከእናንተ ጋር በሁለት ምዕራፎች በዜና ኢትዮጵያ እንዘልቃለን። እኔ ሮዛ መኮንን ባልደረባዬ ሰለሞን ኃይለ እየሱስ አብረናችሁ ነን። አበይት ጉዳዮቻችንን እንንገራችሁ። በኢትዮጵያ ዘላቂ ሰላምን ለማድረግ በመተማመን ላይ የተመሰረቱ ውይይቶች ሊጠናከሩ እንደሚገባ ተገለጸ። የሕዝብ ተወካዮች ምክር ቤት የጤና፣ ማህበራዊ ጉዳዮች፣ ባህልና ስፖርት ቋሚ ኮሚቴ በባህር ዳር ከተማ የልማት ስራዎች የመስክ ምልከታ አደረገ። በማዕከላዊ ኢትዮጵያ ክልል በምሳ ጉራጌ ዞን 5.1 ቢሊዮን ብር የሚገመት የማኑፋክቸሪንግ ዘርፍ ኢንቨስትመንት እየተካሄደ ስለመሆኑ ተገለጸ። ከውጭ ከመረጥንላችሁ ጉዳይ ኢራን ምዕራባውያን ሀገራት ሉዓላዊነቷን የማያከብሩ ከሆነ በኒውክሌር ማብልጸግ ዙሪያ ከማንኛውም ወገን ጋር እንደማትደራደር አስታወቀች፣ የሚሉት የዜና ኢትዮጵያ የምዕራፍ አንድ አበይት ጉዳዮቻችን ናቸው። ከዋናው ስቱዲዮ ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦቻችን በተለያዩ ጉዳዮች ከደቂቃዎች በኋላ በየስምሪቶቻቸው አዳዲስ ጉዳዮችን የሚያጋሩን ይሆናል። ሳሙኤል ወርቃየው ይታየኛል። የባህልና ስፖርት ሚኒስትሩ አሸዊት ሻንካን ጨምሮ በህዝብ ተኮሽ ምክር ቤት የጤና ማህበራዊ ጉዳዮች፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ አባላት በባህር ዳር ከተማ በባህልና ስፖርት ሴክተር ዘርፍ የተሰሩ የልማት ስራዎችን ምልከታ አድርጓል። የትኞቹ ዘርፎች ምልከታ ተደረገባቸው፣ የተላለፉ ጉዳዮችም ካሉ የሚያጋራን ይሆናል። ወደ ሀዋሳ እንሻገርና ባልደረባችን ሚካኤል ገዙን በቀጥታ መስመራችን ላይ እናገኘዋለን። የሲዳማ ልማት ማህበር የዲጂታል አግሪ ቢዝነስ መረጃ ማዕከልን አስመርቋል። ይህ የዲጂታል ቴክኖሎጂ ሂደት ከግብርና ስራው ጋር በምን መልኩ ይገናኛል? ለማዘመንስ ምን ያግዛል? ወደ ኋላ ላይ የሚያደርሰን መረጃ ይኖረዋል። ወደ ቤንሻንጉል ጉምዝ ክልል እናቀናና በክልሉ ግብርና በማዘመን ምርትና ምርታማነትን ለማሳደግ እየተሰሩ ያሉ ስራዎችን በተመለከተ ደግሞ በስፍራው የሚገኘው ዘጋቢያችን ነስረዲን ሀሚድ ከደቂቃዎች በኋላ የሚቀላቀለን ይሆናል። ወደዚህ ወደ ስቱዲዮ መለስ እንላለን። የቢዝነስና የስፖርት መረጃዎች ይኖሩናል። ምን ጉዳዮችን ባበይትነት ይዘዋል? ወይም ሸደጀን በቢዝነሱ አብርሃም ተስፋዬ በስፖርቱ ያስተዋውቋችኋል። ተመልካቾች በዛሬ ዜና ኢትዮጵያ ቢዝነስ ሰዓታችን ወደ እናንተ ከምናደርሳቸው ጉዳዮች መካከል በትላንትና ዕለት የተጠናቀቀው አራተኛው የማንቴክስ የማዕድንና የቴክኖሎጂ ኤክስፖን ይመለከታል። በዚህ ኤክስፖ ላይ ክልሎች ያላቸውን የማዕድና ታስተዋውቀውበታል። ከዚህ በተጨማሪ ደግሞ የዕለቱን የውጭ ምንዛሪና ዓለም አቀፍ የግብይት መረጃዎችም አሉን። ወይን ሸደጀኒኒ ካፍታ በኋላ ስመለሳለሁ። እስከዚያ ጥሩ ጊዜ ከዜና ኢትዮጵያ ጋር። ጤና ይስጥልኝ ተመልካቾች። ለዜና ኢትዮጵያ ወደ አዘጋጀነው ስፖርታዊ ጉዳዮቻችን አበይት ሀሳቦችን ስናነሳላችሁ የኢትዮጵያ ፕሪምየር ሊግ ተስተካካይ አንድ ምራ ግብር ትላንትና በቅዱስ ጊዮርጊስና በኢትዮጵያ መድን መካከል ተደርጎ ቅዱስ ጊዮርጊስ አሸንፏል። የአዲስ አበባ ቆይታውን በ12 ነጥቦች ማጠናቀቅ የቻለበትን ውጤት አስመዝግቧል። በኋላ ላይ ይህን ጉዳይ እናነሳላችኋለን። በአፍሪካ ጉር ወደ ዓለም ዋንጫ ለማለፍ በተደረገ አንድ ምራ ግብር ዲሞክራቲክ ኮንጎ ትላንትና ናይጄሪያን በመለያ ምት አሸንፋ ወደ ሀጉራዊ የመጨረሻ የማጣሪያ ምራ ግብር ማለፏን አረጋግጣለች። እኛ ሌሎች ስፖርታዊ ጉዳዮችን ካፍታ ቆይታ በኋላ አብርሃም ተስፋዬ ይጀላቸው የሚመለስ ይሆናል። ሁሉንም ዘገባዎች እየተከታተላችሁ አብራችሁን እንድትዘልቁ በድጋሚ እንጋብዛለን። በቅድሚያም የባህልና ስፖርት ሚኒስትሯ አሸዊት ሻንካን ጨምሮ በሕዝብ ተወካዮች ምክር ቤት የጤና ማኅበራዊ ጉዳዮች፣ ባህልና ስፖርት ቋሚ ኮሚቴ አባላት በባህርዳር ከተማ በባህልና ስፖርት ሴክተሩ የተሰሩ የልማት ስራዎችን ምልከታ አድርገዋል። በከተማዋ ምልከታ የተደረገባቸው ከሚገኙ የልማት ስራዎች መካከል ታዲያ የባህር ዳር ዓለም አቀፍ ስታዲየም አንዱ ሲሆን ስቴዲየሙ ደረጃውን ጠብቆ መገንባቱ በምልከታው ወቅት ተገልጿል። እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። ይህንን ሁነት እየተካተለ የሚገኘ ዘጋቢያችን ሳሙኤል ወርቃየው ተጨማሪ መረጃዎችን ሊያጋራን ከስፍራው በቀጥታ መስመራችን ላይ ነው የሚገኘው። ሰላም ለአንተ ሳሙኤል፣ እንደምን ቆየህ? በቋሚ ኮሚቴው ለመሆኑ በከተማዋ የተደረገው የልማት ስራዎች ምልከታን ተከትሎ የተላለፉ ዋና ዋና መልእክቶች ምንድናቸው ናቸው የሚለውን ንገረን እስኪ። ጥሩ፣ አመሰግናለሁ። በህዝብ ተወካዮች ምክር ቤት ት የጤና ማህበራዊ ዘርፍ የባህልና ስፖርት ቋሚ ኮሚቴ በተለይ በባህርዳር እየተከናወኑ የሚገኙ በስፖርትና በባህል ዘርፍ ማለት ነው የሴክተር ልማቶችን እየጎበኘ ይገኛል። ከቋሚ ኮሚቴው ባሻገርም የባህልና ስፖርት ሚኒስትሯን ሸዊት ሻንካን ጨምሮ ሌሎችም የዘርፉ አመራሮች በተገኙበት ነው የመስክ ምልከታ እየተከናወነ የሚገኘው። የመስክ ምልከታ ከተከናወነባቸው የልማት ስራዎች መካከል ደግሞ የባህርዳር ዓለም አቀፍ ስታዲየም ተጠቃሽ ነው። እንግዲህ እንደምናስታውሰውም የባህርዳር ዓለም አቀፍ ስታዲየም ከዚህ ቀደም በርካታ አገልግሎቶችን በዘርፉ ማለት ነው ሲሰጥ የቆየ ነው። ነገር ግን ደረጃውን እየጠበቀ ከማድረግ አኳያ የማሻሻያ ስራዎችን ጨምሮ አጠቃላይ የግንባታ ስራዎች እየተከናወኑበት ይገኛሉ። በዚሁ የምልከታ ወቅትም በተለይ ስታዲየሙ በአሁኑ ወቅት አ መቀመጫዎች ያሉ ወንበሮችን የማስተካከል እንዲሁም የሳር ንጣፎችን የማስተካከል ስራዎች መጠናቀቃቸው ነው የተገለጸው ማለት ነው። በአሁኑ ወቅትም የተለያዩ የመሰረተ ልማት ግንባታዎችን በውስጥ በውስጥ በኩል ማለት ነው እየተከናወነ እንደሚ የተመላከተው ማለት ነው። በዚሁ በምልከታ ወቅት ከዛ ባሻገር እንግዲህ ይህ ስታዲየም 23 የሚደርሱ የተለያዩ የስፖርት አይነቶችን በተመሳሳይ ሰዓት ማስኬድ እንዲቻል ተደርጎ መገንባቱም ነው የተመላከተው ማለት ነው። ከዛ ባሻገር እንግዲህ ይህ ስታዲየም ከመደበኛ የስፖርት ውድድሮች ባሻገርም ለከተማ ወጣቶች ለከተማው ማህበረሰብ ጭምር አገልግሎትን የሚያሳትፍበትን ሁኔታም ታስታይ በተደረገ መልኩ ዓለም አቀፍ ስታንዳርድን በጠበቁ የካፍን ስታንዳርድ በጠበቀ መልኩ የተከናወነ እንደሚገኝ የተመላከተው ነው የተመለከተው በዚሁ በመስክ መልከታ ወቅት ማለት ነው። ይህን በማስመልከትም የባህልና ስፖርት ሚኒስትሯ ሸዊት ሻንካ አስተያየት ሰጥተው ነበር። በተለይ በምልከታቸው ወቅት ከታዘዋቸው ማለት ነው። እንግዲህ ሚኒስትሯ ምንድን ነው ያሉት በተከታታይ ከሶስት ወር በፊትም በዚሁ የመስክ መልከታ ማድረጋቸው ነው ያስታወሱት። ነገር ግን የስታዲየሙ ግንባታ በተለይ ዓለም አቀፍ ደረጃውን በጠበቀ ከመገንባታ አኳያ ከጊዜ ወደ ጊዜ ያለው ፍጥነትና የማሻሻያ ስራዎች የሚደነቁ ናቸው ብለዋል። ይህን ማስከተልና በተለይ ይህን ስታዲየም ዓለም አቀፍ ስታንዳርዱን ጠብቆ እንዲጠናቀቅና ለስፖርት ዘርፍ የራሱን አስተዋጽኦ እንዲያበረክት በተለይ በሚኒስቴሩ ደረጃም ማለት ነው የራሱን የሆነ አስተዋጽኦና ድጋፎች እንደሚደረጉ አመላክተዋል ማለት ነው። እንግዲህ እንደ ሀገር መንግስት በተለይ ለስፖርት ልማት ሰፊ ትኩረት ተሰጥቷል ነው ያሉት። በተለይ ከቅርብ ጊዜ ዓመታት ጊዜ ወዲህ በተለያዩ አካባቢዎች አነስተኛ ስታዲየሞችን ጨምሮ በተለይ ለህጻናት መዝናኛዎችና ውጣቶችን ወጣቶችን የጊዜ ማሳለፊያ የሆኑ የሚሆኑ ስታዲየሞችን የመገንባት እንደ አጠቃላይም ለስፖርት ዘርፍ ልዩ ትኩረት መሰጠው ነው ሚኒስትሯ የገለጹት ማለት ነው። እነዚህን ስራዎች አጠናክሮ በመቀጠል በኩል መንግስት አሁንም ሚናውን እየተወጣ ይቀጥላል ነው ያሉት። በተለይ በዚሁ በቋሚ ኮሚቴው በኩል ማስተያየት ተሰጦ ነበር እንግዲህ ስታዲየሙ ደረጃውን ጠብቆ በመገንባት ረገድ ከጊዜ ወደ ጊዜ እያደረገ ያለውን የማሻሻያና ፍጥነትን በማስቀጠል በኩል እያደረገ ያለው አስተዋጽኦ ከፍተኛ መሆኑን ነው የገለጹት። እንግዲህ ቋሚ ኮሚቴው ደግሞ በየጊዜው በየወቅቱ መልከታዎችን እያደረገ ማስተካከል ያለባቸውን ከካፍ ባለሙያዎችን ጨምሮ በማሳተፍ ጭምር ማለት ነው ማስተካከያዎችን እያሻሻለ ቋሚ ኮሚቴውን በመገምገም ስራዎችን አጠናክሮ እንደሚቀጥል የተገለጸበት የመስክ ምልከታ ነበር እየተከናወነ የሚገኘው። ከዚሁ ባሻገር በተለይ አሁን መረጃዎችን ወደ እናንተ እያደረስን ባለንበት ሰዓት ደግሞ በተለይ በባህር ዳር ከተማ የሚገኙ የጥበብ ማዕከላትን እንዲሁም ደግሞ በባህር ዳር ዩኒቨርሲቲ የኢንስቲትዩቱ በተለይ በቴክስታይል እና በፋሽን ዲዛይን ኢንስቲትዩት ውስጥም በዚሁ በባህል ነክ ጉዳዮች እየተሰሩ ያሉ የፋሽን ስራዎችም ጭምር እንዲሁ ጉብኝትና የመስክ ምልከታ ይደረግባቸዋል ተብሎ ይጠበቃል ሌሎች ሀሳቦች በቀጣይ የዜና ሰዓታችን ወደ ተመልካች የምናደርስ ይሆናል። ባልደረባችን ሳሙኤል ወርቃየው ከባህር ዳር መረጃዎችን ስላጋራህ እናመሰግናለን። ሰናይ ቀን ይሁን። ይቀጥለናል። በቤኒሻንጉል ጉሙዝ ክልል ግብርናን በማዘመን ምርትና ምርታማነትን ለማሳደግ እየተሰራ ስለመሆኑ ተገለጸ። ክልላዊ አርሶ አደሮች የመስክ ቀን በአሶሳ ዞን በአምባሲ ወረዳ ተካሂዷል። የክልሉ እርሰ መስተዳደር አሻድሊ ሀሰን ባስተላለፉት መልእክት ክልሉ የገጠር ትራንስፎርሜሽን እቅዶች ላይ ትኩረት ሰጥቶ እንደሚሰራ ተናግረዋል። ይህንኑ ርዕሰ ጉዳይ ላይ ተጨማሪ የሆነ መረጃ ሊያደርሰን ጉዳዩን እየተከታተለ የቆየው ሪፖርተራችን ነስረዲን ሀሚድ ከሶሳ በቀጥታ መስመራችን ላይ አግኝተነዋል። ከእሱ ጋር እንቆያለን። እንዴቱ ለሀል ነስረዲን፣ እንግዲህ ቀደም ሲል እንዳልነው የመስክ የአርሶ አደሮች የመስክ ቀን ተከናውኗልና በክልሉ ያለው በተለይ ግብርናን የማዘመን ስራ በጥቅሉ ምን ገጽታ አለው? መልካም አመሰግናለሁ ሮዛ። ያው ቀደም ብለሽ እንዳነሳሽው በቤንሻንጉል ጉሙዝ ክልል በአምባሲ ወረዳ የአርሶ አደሮች የመስክ በዓል ተካሂዷል ማለት ነው። እንግዲህ የአርሶ አደሮች የመስክ በዓል አርሶ አደሮች ልምድ ልውውጥ ከማድረግ አንጻር ከፍተኛ አስተዋጽኦ እንዳለው ነው የተገለጸው። በመስክ በዓሉ ላይ እንግዲህ የተለያዩ ኅብረተሰብ ክፍሎች ተገኝተዋል ማለት ነው። በርዕሰ መስተዳድር አሻድሊ ሐሰን የተመራው ልዑክ እንዲሁም የክልሉ ከፍተኛ አመራሮች እና የዞን የተለያዩ ወረዳ አመራሮች እንዲሁም የተለያዩ አርሶ አደሮች ተገኝተውበታል ማለት ነው። እንግዲህ ርዕሰ መስተዳደሩ በዚህ ወቅት በክልሉ የግብርና ትራንስፎርሜሽን በተመለከተ ያነሱት ሀሳብ ምንድን ነው? በተለይ ደግሞ ከገጠር ቴክኖሎጂ ጋር በተያያዘ የገጠር ኮሪደርን ለማዘመን የተሰሩ ያሉ ስራዎች አበረታች እንደሆነ ገልጿል። እንግዲህ ክልሉም እንግዲህ የግብርና ምርትና ምርታማነትን ለማሳደግ እንዲሁም የሜካናይዜሽኖችን ለማስፋፋት ሰፋፊ ስራዎች እየሰራ እንደሚገኝም ርዕሰ መስተዳደሩ ገልጿል። እንግዲህ የአርሶ አደሮች መስክባል እንግዲህ ምርትና ምርታማነትን ከማስፋፋት ትልቅ አስተዋጽኦ እንዳለው ነው የተገለ ገለጸው የቤንሻንጉል ጉሙዝ ክልል ግብርና ቢሮ ኃላፊ አቶ ባበክር ሀሊፋን በዚህ ወቅት እንግዲህ እንደገለጹት ክልሉ በያዝነው ዓመት እንግዲህ ከ56 ሚሊዮን ኩንታል ምርት እንደሚጠበቅ ነው የገለጹት። ይህንን ደግሞ ለማከናወን ክልሉ አርሶአደሮች በተለያዩ አካባቢ የሚገኙ አርሶአደሮች የተለያዩ ሰብሎችን እየሰሩ ይገኛሉ። በተለይ ደግሞ አሁን ያለንበት ወቅት አርሶአደሮች ሰብሎቻቸውን የሚሰበስቡበት ወቅት በመሆኑ አርሶአደሮች ትኩረት አድርገው እንዲሰሩ ነው የገለጹት። እንዲሁም ሌላው ሰው የባንባሲ ወረዳ ዋና አስተዳዳሪ አቶ አብዱልዋድ ዙቤር እንደገለጹት ከሆነ ደግሞ ወረዳው በሚሰራቸው የግብርና ልማት ስራዎች እንግዲህ የክልላዊ አርሶ አደሮች መስክ በዓል እንዲያዘጋጅ በመመረጡ የተለየ የስራ ትራንስሳሽነት እንዲኖር ያገዛል ነው ያሉት። እንግዲህ በርዕሰ መስተዳድሩ የተመራው ልኡክ እንግዲህ በባንባሲ ወረዳ አያንቱ ቀበሌ የለማው የ29500 የሄክታር የበቆሎ ዘር ብዜት ክላስተር እንዲሁም የማሽላ ክላስተር ሮዛና የሩዝ ክላስተርን ተመልክተዋል ማለት ነው። ያሉኝ መረጃዎች እነዚህ ናቸው። ሮዛ መልካም። ነስረዲን እጅግ አርጋ እናመሰግናለን። መረጃዎች መልካም ቀን ይሁንልዎት። በገታ መስመሮቻችን ከሚገኙ ባልደረቦቻችን ጋር ዘገባዎቻችን አሁንም ይቀጥላሉ። የሲዳማ ልማት ማህበር የዲጂታል አግሪ ቢዝነስ የመረጃ ማዕከልን አስመረቀ። መረጃ ማዕከሉ ታዲያ አርሶ አደሩ ከግብርና ቴክኖሎጂና ከግብርና ልማት ስራዎች ጋር ተያያዥ የሆኑ መረጃዎችን እንዲያገኝ አቅም እንደሚፈጥርለት ታምኖበታል። ለአርሶ አደሩ የመረጃ ተደራሽነት መኖሩ ታዲያ የገበያ ፍላጎትን መሰረት በማድረግ እንዲሰራም እንደሚያግዘውም እንዲሁ። ይህን የምረቃ ስነ ስርዓት እየተከታተለ የሚገኘው ዘጋቢያችን ሚካኤል ገዙ ከሀዋሳ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ሚካኤል እንደምን ቆየህ? ለዲጂታል ቴክኖሎጂው ለግብርናው ዘርፍ ምርታዊ እድገት ይኖረዋል ተብሎ ይታሰባልና ከዚህ አኳያ ያሉ መረጃዎችን ከዜናው ባሻገር ምንድናቸው ንገረን እስኪ። አመሰግናለሁ ሰለሞን፣ እንግዲህ እንደ ሀገር በተለይ በዲጂታል ቴክኖሎጂ በአስቲው ዘርፍ የስትራቴጂ ተቀርጾ ዲጂታል ኢትዮጵያን እውን ለማድረግ የተለያዩ ስራዎች እየተሰሩ ይገኛል። ከዚህ ባለፈ ደግሞ ተቋማት ከዚህ ትይዩ ተቋማት ደግሞ የሚሰጧቸውን አገልግሎቶች ወቅቱን የዋጀ እንዲሆን በቴክኖሎጂ ማስደገፍ ላይ የተለያዩ ስራዎችን እየሰሩ ነው የሚገኙት። ዛሬ እንግዲህ እዚህ የተገኘንበት መርሃግብርም የሲዳማ ልማት ማህበር ዲጂታል አግሪ የመረጃ ማዕከልን አስመርቋል። ይህ የመረጃ ማዕከል በዋነኛነት አርሶ አደሩ በተለይ በሚችለው ቋንቋ በሚረዳው ቋንቋ መረጃዎችን ተደራሽ የሚሆኑበት የግብርና ቴክኖሎጂዎች የግብርና ከእርሻ ስራው ጋር የተያይዙ መረጃዎች እና የግብርና የግብይት ስርዓቱ ጋር ያሉ መረጃዎችን በተለይ አርሶ አደሩ በራሱ ቋንቋ በቅርበት እንዲያገኝ የተለያዩ ጥያቄዎች ቢኖሩትም የራሱ ይህንን ዌብሳይት ድረገጽ እያስተዳደሩ መረጃዎችን በፍጥነት የሚሰጡ ትንታኔ የሚያቀርቡለት ይኖራሉ። ከዛ ባለፈም ደግሞ የአርሶ አደሮች በተለይ በዶሮ ልማት ሊሆን ይችላል፣ በፍራፍሬ ልማት ሊሆን ይችላል። ተሞክሮ ያላቸው አርሶ አደሮች ልምዶቻቸው ለነዚህ አርሶ አደሮች በራሳቸው ቋንቋ በቀጥታ የሚያቀርቡበት የመረጃ ማዕከል ነው። እና ይህ ማዕከል እንግዲህ እርስ መሳደር ደስታሪ ዳሞ እንደዚሁም ደግሞ ሌሎች የተለያዩ የመንግስት የፌዴራል ከግብርና ሚኒስቴር የተገኙ ሰዎች ባሉበት ዛሬ ተመርቋል። ይህ እንግዲህ በዋነኛነት መረጃ ለግብርናው ዘርፍ ግብርናውን ለማዘመን የመረጃ በጣም ወሳኝ ነው። አንደኛ ለግብርናው ስራ የግብርና ስራው ላይ የሚያከናውናቸውን ቀድሞ የአየር ትንበያ፣ ሌሎች ሌሎች መረጃዎችን በራሱ ቋንቋ እንዲያገኝ ያስችለዋል። ከዛ ባለፈ ደግሞ የግብርና ስራው ላይ በራሱ የሚገጥሙትን ነገሮች አርሶ አደሩን በተለያየ መንገድ ጥያቄዎችን አቅርበው ምላሽ የሚያገኝበት ነው እንደዚሁም የግብይት ሁኔታው ላይም ጭምር በቀጥታ መረጃ ለማግኘት የሚያስችለው ነውና ይሄ እንግዲህ ኢትዮጵያ በተለይ በግብርናው ዘርፍ የያዘችውን እቅድ ለማሳካት ግብርናው መዘመንና በእውቀት የሚመራ መሆን ይኖርበታል። ከዚህ አንጻር ለአርሶ አደሩ ትልቅ ፋይዳ ያለው መሆኑን ርዕሰ መስተዳድር ደስታ ተናግሯል። በዚህ እንግዲህ እዚህ ማዕከል ላይ አሁን የተለያዩ የግብርና ቴክኖሎጂ አምራች ድርጅቶች እንደዚሁም ደግሞ ኢንተርፕራይዞች ሁሉ ተገኝተው እነዚህ የግብርና ቴክኖሎጂዎቻቸውን እያሳዩ ነው የሚገኙትና በቀጣይ እንደነዚህ አይነት አርሶ አደሩ ሊያሳድጎ የሚችሉ በተለይ ከዋጋም አንጻር እነዚህ በጣም የተሻሉ ናቸው። በተለያየ መንገድ የሚጠቅሙ የግብርና ቴክኖሎጂዎች አሉ። እነዚህ አርሶ አደሮ ጋር ተደራሽ የሚሆኑበት በአነስተኛ ዋጋ ከተቋማት ማግኘት የሚችልባቸው ዌብሳይቶቹ እነዚህን ሁሉ እገዛ ስለሚያደርግ በተቀናጀ መንገድ ለግብርና ምርት እድገት ትልቅ ፋይዳ ይኖራል ተብሎ ነው የታሰበው። ባልደረባቸው ሚካኤል ገዙ ከስፍራው መረጃዎችን ስላጋራህን እናመሰግናለን። መልካም ጊዜ የኢትዮጵያችን ቀጥሏል። ለተወደራቹ በዝርዝር ወደምንመለከታቸው ምን መለከታቸው ጉዳዮች እንሻገር። በኢትዮጵያ ዘላቂ ሰላምን እውን ለማድረግ በመተማመን ላይ የተመሰረቱ ውይይቶች ሊጠናከሩ እንደሚገባ ተገለጸ። በመደመር መንግስት መጽሐፍ ላይ የቀረቡ ሀሳቦችም የኢትዮጵያን ችግሮች በመለየት የጋራ ጉዳዮችን ያመላከቱ ናቸው። አስረሳ ወገሼ የተጨማሪውን ይዘዋል። የመደመር መንግስት መጽሐፍ የኢትዮጵያ የዘመናት ማህበረ ፖለቲካና የመጻኢ ጊዜ እድሎች ላይ የተለያዩ ሀሳቦችን አቅርበዋል። በሰላም ጉዳይ ላይ የሚሰራው የግሎባል ፒስ ባንክም በመደመር መንግስት መጽሐፍ ላይ ትኩረቱን ያደረገ የምሁራን የመጽሐፍ ዳሰሳ አካሂዷል። የግሎባል ፒስ ባንክ መስራችና ስራ አስኪያጁ አቶ አርገው አየለ በመጽሐፉ ስለ ፖለቲካዊ መረጋጋትና መግባባት የቀረበው ሀሳብ የኢትዮጵያውያንን የጋራ መንገድ ያመላከተ ነው ይላሉ። እንደ ግሎባል ቅድሚያ ለጎረቤት የሚለው አስተሳሰብም እዚህ ውስጥ አግኝተንበታል እና ቅድሚያ ለጎረቤት የሚለው አስተሳሰብ ማህበረሰባችንን አንድ ለማድረግ ህብረ ብሔራዊ አንድነታችንን ለማጠናከር መሰረታዊ ሀሳብ ነው ብለን ነው የምናምነው። መጽሐፉ ላይ የተቀመጡ ነገሮች ለእንደኛ አይነት ተቋማት ትልቅ ቦታ ነው የሚሰጠው። በኢትዮጵያ ለዘመናት አመጽ ብቸኛ የፖለቲካ ስልት ሆኑ ዘልቋል የሚሉት የፖለቲካል ሳይንስ ባለሙያው አቶ ዳያ ሙዳሌ መጽሐፉ ከዚህ አባዜ ስለ መውጣት አመላክቷል ብለዋል። አሁን ይሄ መንግስት የሀሳብ ገበያ ወይም የሀሳብ ፖለቲካን ተግባራዊ አድርጎ ወደ ሰላማዊ ባህል ለመሸጋገር ሶስት ተግባራት እያከናወነ ነው የሚላለው። አንደኛው ሀገራዊ ምክክሩ ነው፣ የምክክር ኮሚሽን። ሁለተኛ የፓርቲዎች ምክክር ነው። ሶስተኛ የህዝብ መድረኮች ናቸው። በመደመር መንግስት መጽሐፍ በእምነት መግባባት ትልቅ ቦታ አግኝተዋል። ይህ ለዘላቂ ሰላም መስፈን መሰረት የጣለ ስለመሆኑም ተጠቁሟል። ሁልጊዜ ከተጠራጠርክ፣ ያው አንዱ አንዱን እያደናቀፈው ነው ሚሄድ። የምታጣው በጋራ ነው አብረን ስለምንሆን ጎረቤት ስለሆን አንተ ሳትበለጽግ መበልጸግ አንተ ሳታገኝ እኔ ሰላም መሆን ስለማልችል፣ መጀመር እንታረቅና ከዛ የጋራ በጋራ እንገንባ በጋራ መልሰን እናቋቁም የሚለው ሀሳቦች ካልመጡ በቀር መተማመንን አትፈጥርም። ወደ ጦር ሜዳ እንዳንሄድ ተነስተን ተነጋግረን ችግሮቻችን እንፍታ ብሎ ሆ ብሎ ማህበረሰባችን አይነሳምና መነጋገር ማንንም አይገልም። መነጋገር ትምህርት ቤትን አፈርስም። መነጋገር ጤና ጣቢያን አፈርስም። ያነጋገረ ሰውን ህይወት አፈረሰ። በኢትዮጵያ የፖለቲካ ትግል ስልት አለመሰልጠን ፖለቲካና ኢኮኖሚን ብቻ ሳይሆን ማህበራዊ ሴቶችንና ሰብዓዊነትን ጭምር ፈተና ውስጥ የከተተ በመሆኑ የሰላም መንገድን የሚመርጥ ትውልድ ለመፍጠር መሰራት እንዳለበትም ተመላክቷል። በማዕከላዊ ኢትዮጵያ ክልል ከምስራቅ ጉራጌ ዞንና አምስት ነጥብ አንድ ቢሊዮን ብር የሚገመት የማኑፋክቸሪንግ ዘርፍ ኢንቨስትመንት እየተካሄደ ነው። ዘርፉ የእውቀት ሽግግር እንደዚሁም የስራ እድል ስለመፍጠሩ የአካባቢው ወጣቶች ይናገራሉ። በጉዳዩ ዙሪያ ሳዳት ማመድ ሳኔ ተከታዩን ይዟል። ቡኢ በምስራቅ ጉራጌ ዞን ከአዲስ አበባ በመቶ ኪሎ ሜትር ርቀት ላይ የምትገኝ ወረዳ ነች። በወረዳው ብሉ ኤሌፋንት የተሰኘ ኩባንያ በ51 ቢሊየን ብር የፋይቨር ቦርድ ማምረቻ ፋብሪካ በ17 ሄክታር መሬት ላይ በመገንባት ላይ ይገኛል። የፋብሪካው ባለቤት ያንግ ቡኢ ከተማን ለምን እንደመረጡ እንደሚከተለው ያስረዳሉ። እዚህ አካባቢ ከኔ በፊት የተሰማሩ ጓደኞቼ ናቸው እዚህ ቦታ ላይ ኢንቨስት እንዳደርግ ይገፋፉኝ። ሁለተኛ ቀድመን ባደረግነው ጥናት አካባቢው በጣም ሰላማዊ መሆኑን ስላረጋገጥን ነው። የምስራቅ ጉራጌ ዞን ኢንቨስትመንትና ኢንዱስትሪ መምሪያ ኃላፊ አቶ ዘነበ ደበላ ፋብሪካው ከውጭ የሚመጣ ምርትን በሀገር ውስጥ የሚተካ ሲሆን፣ ይህም መንግስት ከያዘው ግብ ጋር የሚጣጣም ነው ብለዋል። ከተጀመረ ሰባት ወራት እድሜ ያለው ፋብሪካው አሁን ላይ ሀምሳ በመቶ ግንባታው መድረሱን የመምሪያው ኃላፊ ያስረዳሉ። ያው እንደ ሀገር ከውጭ የሚገቡ ምርቶች በሀገር ውስጥ አምርቶ የውጭ ምንዛሪ እጥረትን መቅረፍ ነው ትልቁ ዓላማው ሊባል የሚችለው፣ በእኛም ደረጃ ኢንቨስትመንትን ስንቃኝ በዚህ መልኩ ነው። አጠቃላይ ያው በሀገር ደረጃም እንደ ክልል ያለው የዚህ የኮንስትራክሽን ዘርፍ መነቃቃት በይበልጥ ከግንባታ ጋር ተያይዞ ያሉ እንደ ሀገርም በከፍተኛ ሁኔታ ያው ደረጃ ነው ያለው። ለዚህ ደግሞ ትልቁ ከዚህ ቀደም ከውጭ ይገቡ የነበሩ ምርቶች ነው እያመረተ ያለው ማለት ነው። በፋብሪካው ግንባታ ላይ የተሳተፉ ቁጥራቸው ከአምስት መቶ እስከ ስድስት መቶ የሚሆኑ ወጣቶች ቋሚና ጊዜያዊ የስራ እድል ተፈጥሮላቸዋል። ከዚህም ባሻገር ወጣቶቹ ፋብሪካው በመገንባቱ ቴክኖሎጂዎችን መላመዳቸውን ገልጸዋል። የፋብሪካ እዚህ በመከፈቱ የተለያዩ እውቀቶችን አግኝተናል። በተጨማሪ ደግሞ አንዳንድ ማናቃቸውን ቴክኖሎጂዎች ከዛ ውጭ ደግሞ ተምሮ ስራ ያጡ ወገኖች የስራ እድልን መፍጠር ችሏል። ይሄ ድርጅት ከዛ ውጭ ደግሞ የእውቀት ሽግግሮችን በተሻለ መንገድ አዳዲስ ቴክኖሎጂዎች የሚመጡ ስለሆነ ተምሮ ከእንደዚህ አይነት ቴክኖሎጂዎች ጋር ግንኙነት ያልነበራቸው ሰዎች የቴክኖሎጂ ሽግግርና የእውቀት ሽግግሮችን እንድናደርግ ጋብዞናል። አዲስ አበባ ነበረ መጀመሪያም ሰራው ይህንን በመጠቀም እዚህ አካባቢ መጥቼ ቤተሰቦቼ ባሉበት አካባቢ ብዙ ሌላ ነገሮችን ከተማ ላይ ከምኖርበት ቀንሼ እዚህ ጋር ተጠቃሚ ሆኜ በአካባቢ ላይ ይህንን እየሰራው ነው። ፋብሪካው ሲጠናቀቅ ምርቶቹን ለሀገር ውስጥና ለዓለም አቀፍ ገበያ የሚያቀርብ ሲሆን ከአንድ ሺ በላይ የሚሆኑ ሰዎችም ስራ እድል ይፈጥራል ተብሎ ይጠበቃል። ዜና ኢትዮጵያችን ላይ ናችሁ። የጡት ካንሰር የሚያስከትለውን ጉዳት ለመከላከል ግንዛቤን ጨምሮ ቅንጅታዊ ስራዎች ሊጠናከሩ እንደሚገባ ተገለጸ። የጡት ካንሰር ላይ ግንዛቤ የሚሰጥ የአካል ብቃት እንቅስቃሴ መርሃ ግብር ተካሂዷል። ይነቃቸው ሰማውን የተከታተለው ሙላ አለማያ ያቀርበዋል። ዶክተር ፍሬህይወት ደርሶ የጡት ካንሰር ህመም ተጠቂ ሲሆኑ በዚሁ በሽታም የእህታቸው ህይወት ማለፉን ያስታውሳሉ። እኔ ስምንት ዓመቴ ነው ከተያዝኩ እህቴ በዚህ አገር ተወልዳ ብዙ ሕክምና ባልነበረበት ጊዜ ነው የመጣችው። እድለኛ ያልነበረችም በአመት ተኩል እህቴን ያጣኋት። ካንሰር በኢትዮጵያ ነምበር ዋን ኪለር ተብሎ ከሚጠሩት ካንሰሮች አንድ ነው። ብረስ ካንሰር ግን ገና ብዙ ስራ ይጠብቃል። የተረፉልን ሰዎች ከተያዙት በጣም ትንሾች ናቸው። ለሕክምና የሚመጡት ደረጃ ሶስት ደረጃ አራት ሆነው የሚመጡት እህቶች ደረጃ አንድ ሆነው ቢመጡ እንደኔ ይድናሉ፣ እንደኔ ስራቸውን ይሰራሉ፣ ልጆቻቸውን ያሳድጋሉ፣ ሀገራቸውን ይጠቅማሉ። ለዚህ ነው ይሄ ድርጅት አመቱን ሙሉ ቅስቀሳ የምናደርገው የምንታገለው ሰዎች አውቀው ራሳቸውን እንዲመረምሩ ተመርምረው አለባችሁ ሲባሉ እንዲታከሙ። የጡት ካንሰርን ለመከላከል ያለመ የአካል ብቃት እንቅስቃሴ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የጡት ካንሰር የሴቶችን ሕይወት አደጋ ላይ የሚጥል በሽታ መሆኑን ተናግረዋል። ችግሩን ለመከላከልም ቅንጅታዊ አሰራር ሊጎለብት ይገባል ሲሉ አሳስበዋል። ሴቶች የቅድመ ምርመራን የካንሰር ቅድመ ምርመራን እንዲያደርጉ ማበረታታት ያስፈልጋል። የሳተላይት ክሊኒክ የሞባይል ክሊኒክ ያ ተደራሽነትን ስለሚያሰፋ እኛም እንደ ተቋም ሌሎቹንም አስተባብረን ይሄ እውን እንዲሆን ያላሰለሰ ጥረት እንደምናደርግ በዚሁ አጋጣሚ ለመግለጽ እወዳለን። የጡት ካንሰር ለመከላከል የቅድመ ምርመራና የግንዛቤ ማስጨበጫ ስራዎች የተከናወኑ መሆኑን የጤና ሚኒስቴር ገልጿል። ሰዎች ወደ ጤና ተቋማት ሄደው ምርመራ እንዲያደረጉ የግንዛቤ ማስጨበጥ ስራዎችን በየተዋረዱ እንሰራለን። ይሄም ደግሞ በፕራይመሪ ሆስፒታል ወይም በመጀመሪያ ደረጃ ሆስፒታሎች፣ በጤና ጣቢያዎች ላይ የግንዛቤ ማስጨበጫ ስራዎችን እንሰራለን። በተጨማሪም ደግሞ ህመሙ ከተከሰተ ደግሞ ዲያግኖስ የምናደርግበት የማሽኖችን ሲቲስካን ኤምአርአይ የተለያዩ ማሽኖች የማስገባት እንደዚሁም ደግሞ የመድኃኒቶችን የኬሞቴራፒ መድኃኒቶችን አቬል የማድረግ ስራ በተለያዩ ደረጃዎች ይሰራል። በኢትዮጵያ በጡት ካንሰር ምክንያት በዓመት ከ9000 በላይ ሴቶች ህይወታቸውን እንደሚያጡ የጤና ሚኒስቴር መረጃ ይጠቁማል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ የመረጥናቸው ጉዳዮች ይናገራችሁ። ኢራን ምዕራባውያን ሀገራት ለዋላዊነቷን የማያከብሩ ከሆነ በኒውክሌር ማበልጸግ ዙሪያ ከማንኛውም ወገን ጋር እንደማትደራደር አስታወቀች። የኢራን ውጭ ጉዳይ ሚኒስትር አባስ አራቺ እስራኤልና አሜሪካ በሀገራቸው ላይ የአየር ጥቃት መፈጸማቸውን ከቀጠሉ ኢራን ራሷን ለመከላከል ዩራኔ ማበልጸጓን እንደምትገፋበት ዝታለች። የኢራን ባለስልጣናት በቴህራን ባደረጉት ውይይት አሜሪካና አጋሮቿ ኢራን የጀመረችውን የኒውክሌር ማብላያ መርሃ ግብር እንድታቆም የኃይል ማስፈራሪያ እየተጠቀሙ ስለመሆኑ አውስተዋል። እዚህም ኢራን ኒውክሌር ኃይል የማብላላቷ ሂደት የሕልውናና የሉዓላዊነት ጉዳይ ስለመሆኑ ገልጣለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቴህራን ቀጠናውን የሚረብሸውን ይህንን አካሄዷን ካላቆመች እርምጃው ተጠናክሮ እንደሚቀጥል ዝተዋል። የኢራን ባለስልጣናት ግን የሀገራቸውን ሉዓላዊነት ያላከበረ ንግግርና ድርድር እንደማይቀበሉ ይፋ ማድረጋቸውን የዘገቡት አልጀዚራና ኤኤፍፒ ናቸው። በሌላ የውጭ ዘገባችን ዩክሬን ከሩሲያ ጋር አዲስ የእስረኞች ልውውጥ ለማድረግ እየሰራች ነው ተባለ። ጦርነቱ ባልቆመበት በአሁኑ ወቅት የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ ከሩሲያ ጋር 1200 አዲስ የእስረኞች ልውውጥ ለማድረግ ዩክሬን ዝግጁ መሆኗን ገልጸዋል። ድርድሩ መሻሻል ያሳየ በመሆኑ የጦር እስረኞች ልውውጡን እየተጠባበቅ ነውም ብለዋል። ይህ በእንዲህ እንዳለ በሁለቱ ሀገራት መካከል በቀጠለው ጦርነት ትናንት ሩሲያ ከ170 በላይ ድሮኖችና ና ሌሎች ሚሳይሎችን ማስወንጨፏን የዩክሬን አየር ኃይል አስታውቋል። የዩክሬን ሀይሎች በበኩላቸው ከተተኮሱት ድሮኖች በርካታዎቹ ማክሸፋቸውን ገልጸዋል።